ሁለተኛ ግን አበክሬም ነግራችሁ ይሄ ከሆዴ ነው የምናገረው። እግዚአብሔር አሁን አዲስ አበባ ሰፈሩ አውቄዋለሁ። ሰፈሩ አሁን በእያንዳንዳችሁ ቤት ታውር መዳስ ጀምራለሁ ሜልያንች ቤት የታለ? ቤታችሁ የዳኒ ጸጌ ቤት የታለ? ሳቅ ቤት ታ አሁን መዳሰስ ልጀምር። ከዛ ጀምር ለምን ችግር ይፈጠር

ሰላም ፋሚሊዎቻችን እንዴት ናችሁ? ደህና ናችሁ? ሰላም ነው? ወያማ ናችሁ? እኛለን እግዚአብሔር ይመስገን። ዛሬ በጠዋት ሰበር ዜና እንላችሁ ደስ የሚል ዜና ይዘንላችሁ መተናል። በጠዋት ነው ኢሳቅ የመጣው ወደዚህ እና ደስ ብሎናል። የምሬን ከምነግራችሁ በላይ ደስ ብሎናል። ከልብ ማለት ነው። እግዚአብሔርን እኔ ደስታዬን መቆጣጠር አቅቶኛል። ግን እኔ ከማወራው እንዳውም ኢሳቅ ቢያወራው ይሻለኛል ሰርፕራይዝ ቢነግራቸው ይሻላል። ዛሬ እንግዲህ ከአብረሽ ጋር እንደዚህ ቁጭ ብለን በማየታችሁ በእርግጠኝነት በጣም ውስጣችሁ ነጭና ንጹህ የሆናችሁ ሰዎች ደስ ይሰኛቸዋል። ውስጣችሁ ደግሞ ትንሽ ኮሽታ ያለባቸው ሰዎች ደግሞ ትንሽ ቅር ይላችኋል፣ ግን ነገ ከነገ ወዲያ በደንብ ደስ እንደሚላችሁ እርግጠኛ ነኝ። ዛሬ መጣ ነው እንግዲህ ዛሬ መጣ ነው እንግዲህ ያው እመወዳት እህቴ ከአብረች ጋር እንግዲህ እርቅ በደንብ አውርደዋሉ። ወከሸፍና ብሏል። አረብ ማለት ነው። አረብ ምን ይላል? ወከሸፍና ይላል ነው ወባሪድና ይላል። ለማንኛውም አረብኛውን ተሳስቼ ሊሆን ይችላል። ሁለቱ ደስ በሚል ሁኔታ እርቅ አውርደዋሉ። ከዚህ በመቀጠል ከእርቁ በኋላ ካናዳ የምትሄድበትን ዓላማ ሰርዘዋለች። ለምን ካናዳ ልትሄድ የነበረችው እንግዲህ የምወደውን ውዱን ባለቤቴን አጥቼማ እኔ እዚህ አልቀመጥም ብላ ነበር ያህንን የወሰነችው ግን ይህንን ወርቅ የሆነ ዳይመንድ የሆነ እንግዲህ ባለቤቷን ካገኘች በኋላ የምን ካናዳ ነው ብላለች እዚህ ራሱ ካናዳ ይሆንልኛል እያለች ትገኛለች እመወዳት እህቴ ማለት ነው እኔ አሁን ግራ ገባኝ ማለት ነው ኢሳቅ ያንተ መሄድስ እኔማ የውሸት ነበር ነው አውቀ ነው ከሩታ ጋር እንደዚህ እንደዚህ ትንሽ ላንጨረጭር ብዬ እኮ ነው እንጂ ልትሄድ አልነበረህም በነገራችን ላይ እንደ ባለ ብርሁ ዳቦ እንደዚህ ልቀነጥሰው ነበር በጣም እያናደርክ ነበር ግን በቃ እሷን ስለምወዳት በቃ ይሁን ብቻ አለ እኔ ግን በጣም ጥሩ ትፎግራለህ ያንተ አውቀህ ነበር ማለት ነው እኔ ፓስፖርት ይሄን እራሱ አላሳደስኩኝም ገና ስማ ትልቅ ውሸት ሰው ለማስታረቅ እኮ በነገራችን ላይ ትልቁ ደስ የሚለው ሰው ነገር ሰው ለማስታረቅ ውሸት ይቻላል ውሸት እዚች የምንኖርባት ዓለም ላይ የማይቻለው ነገር ቢኖር ማለት ነው ውሸት ነው። ግን ውሸት ከምንም ነገር በላይ መጥፎ ነው በነገራችን ላይ፣ ሁላችንም ቀልድ ይመስለናል፣ ምናምን ቀላል ይመስለናል እንጂ ውሸት በጣም መጥፎ ነው። ግን ሰው ለማስታረቅ ሲሆን ግን ሚዛን ይገለብጣል ይቻላል። ሶ ዛሬ ሩታ መቅረቷ ብቻ ሳይሆን በጣም ደስ የሚለው እዚህ ክሩ ላይ ይሄ ሁሉ ረብሻ፣ ይሄ ሁሉ ስቃይ፣ ይሄ ሁሉ ፍቅር፣ ይሄ ሁሉ ደስታ፣ ይሄ ሁሉ ሀዘን ሳቅና ለቅሶ የነበረበት ዛሬ በአንድ ትሪ መጥተው በየአይነት ሆነው ማለት ነው ጥሩ ምግብ ሆኖ አሉ። ጋሼ ዛሬ እንግዲህ መተው ይህንን ሁሉ ቲም ማለት ነው ሁሉም መታረቅ አለባቸው። የአብርሽና የሩታ እህቴ ብቻ ሳይሆን ጽጌ፣ እንዲሁም ዳኒ፣ እንዲሁም ደግሞ ሜሪ አለች። ሁሉም ዛሬ ተሰብስበው ጋሼ እዚችው በተጀመረችበት ቤት እዚችው ይፈጸማል ማለት ነው። የሚፈጸመው ምንድን ነው? ጠርታቸው ነው? ለአንተ ሁሉ ነገር ይነገራል እንዴ? ተረጋጋ እንጂ። አይ ጠርታቸው ነው ወይ ያልኩ። አዎ፣ ከመቼው እንጂ! ጀት በለኝ እኮ። በነገራችን ላይ ለጥሩ ነገር ሲሆን ማለት ነው። አንተ ግን አይ ችግር የለውም። አሁን እኮ ከማንም አልተጣላንም አላለ። ትንሽ ትንሽ መንኮሻኮሽ፣ ትንሽ መገፋፋቱን ምናምን የነበረው ምናምን ራሱ ትንሽ መጽዳት አለበትና ተፋቅርን አንድ ላይ ከዚህ በኋላ የሚቀጥለውን ነገር መቀጠል አለብን የሚል ስሜት ስላደረብኝ ከጋሽዬ ጋር ምን እንዲ ሁለቱን ለማስታረቅ በመጡበት ሙሉ ቲሙ ደግሞ መታረቅ አለበት፣ ውስጡ ላይ ትንሽዬ ጠብታ ያለበት የማኩረፍ ጠብታ ያለበት ሰው እንኳን ቢኖር እሷን ማጽዳት አለበት በሚል ጋሽዬ ነገር ያቸው ጋሽዬ ትላንታ ያወራቸው ነገሮች በሙሉ ትክክል ናቸው ያልኩት። በቃ ከሩታ ጋር ማውራት ያለብን ነገሮችም በኋላ መጀመሪያ አላወራንም ነበር። እዚህ የታረቅን ሰዓት ሞር ትንሽ ቆይተን ምናምን በደንብ አወራን ምናምን ምናምን። ከዛ ጠዋቱ ሙሉ ነገሯ ተቀየረ። የመጀመሪያዋን ሩታ አገኘዋት ማለት ነው። የድሮዋን ሩታ አላቅም ቲክ ታርጋለህ ነበር መሰለኝ አንተም ጋር እና በቃ እሱም መጣ በጠዋት። ከዛ እንዲህ እንዲህ ጉዞውን ሰርጀዋለሁ ምናምን አለችኝ። እኔ ገራ ገባኝ ነገር እኔ አልመሰለኝም፣ የምር ለፋዘር ስል በቃ አለ አይደለ መታረቁ፣ ልታረቅ እንጂ ሩታ መሄዷ አይቀርም የሚል እምነት ነው አእምሮዬ ላይ የነበረው ማለት ነው። ግን ደግሞ ያ ነገር አልፎ ጠዋቱ እንዲህ እንዲህ እንዲህ ምናምን አለችኝ፣ እንዴት ምናምን አላመንኩም ማለት ነውና ይስቅ መጣ፣ ኮንግራ ምናምን ነገር ሲለኝ እሱ ማወቁን ራሱ አስገረመኝ፣ ደነገጥኩኝ። እና በጣም ደስ ብሎ ነው ቪዲዮ ልንቀርጥላቸው ደናን መጣ ነው ይህንን መልካም ዜና መስማት አለባቸው ብዬ ስላስተ በነገራችን ላይ ማለት ነው እሺ፣ እና ቀጥል አላቋርጠ ስሜቴ ቋረጥ ይቅርታ። ፋዘርም ላገኛቸው እያለ አሁን ይስቅ ለካ ቀጥሯቸዋል፣ አላወቁኝም እና አንዳንድ ምክርም ልስጣችሁ ምናምን ነገር ብሎ ነበረ፣ ግን ቀድሞ ይስቅ ጥርቷቸዋል። አመሰግናለሁ መስጋና ኪስ አይገባም። ለማንኛውም በዶላር ትከፍላለህ። ግን ማወቅ ያለባችሁ ነገር ታውቃላችሁ፣ አገር እንደ አገር የምትፈርሰው መጀመሪያ ማለት ነው ጦርነት አይደለም። አገርን የሚያፈርሳት ትልቁን አገርን ሊያፈርሳት የሚችለው ነገር ቢኖር ምን መሰላችሁ? ትዳር ነው። ትዳር ሲፈርስ፣ ቤተሰብ ሲበተን አገር ይፈርሳል። እኛ የምናውቀው ትዳር ልጆች ምናምን ሲበተኑ ቀላል በቃ፣ ልጆች ጎዳና ይወጣሉ ብቻ ነው የሚመስለን ግን ትልቁ እንደ አገር እናት የምትባለው ኢትዮጵያ ትፈርሳለች። ስለዚህ ለሁላችሁም የሚለው ነገር አንድ የሚመክራችሁ ነገር ቢኖር ማለት ነው ትዳርን እንደ እንቁላል ተንከባክባችሁ ያዙት። በዛ ላይ ጸሎት፣ ዱዐ ያስፈልገዋል። ሰደቃ፣ ምጽዋት ያስፈልገዋል። ስለዚህ ትዳር ፈረሰ ማለት አገር እንደፈረሰ እየቆጠራችሁ ትዳራችሁን እባካችሁ ጠብቁ። ይህን መልእክት ግን ይህንን ምክር ግን ካላገባ ሰው መስማት በጣም ያናዳል። በቅርቡ አገባለሁ አትፈልግልኝ በዚህ ሰሞን አላገባውም። እያበዛ ነው እና ይልቁን ስልክ ቁጥር እናስቀምጥላቸው እና ፈላጊዎችን ቀጥቀስበል። ትዳር በዝም ብሎ የሚመጣው አለ እንግዲህ መካሪ ስትሆን። ለማንኛውም ፋሚሊዎቻችን ዛሬ በጣም ደስ ብሎን በጣም ከምላችሁ በላይ ከልቤ በጣም ደስ ብሎኝ ማለት ነው ወደ እናንተ የመጣሁኝ። ለመጀመሪያ ቀን ከስንት ወራት በኋላ ሶስት ወር ሊሆነው ነው እኔ እና ሩታ መጀመሪያ ቪዲዮ ላይም ሳንወጣ ትንሽ መቃቃር ነበረን። ብንበቃ ሰላምን ካጣን ሶስት ወር ይሆነናልና፣ ከዚህ በኋላ ደግሞ ያሉትን ጊዜዎች እያሰብኩኝ ውስጤ በጣም እየተደሰተ ነው። በስመ እግዚአብሔር ሁሉንም ነገር ያስተካክለው እንጂ ከዚህ በኋላ በቃ ሙሉ የደስታ ጊዜዎች የሚኖሩን በቃ ዘመናችን የደስታ ነው ነው። ከዚህ በኋላ ብዙ ነገር አይፈጠርም። ከዛ በፊት ያቀድናቸውን ምክሮቻችን ወደምናሳካበት እንሄዳለን ብዬ ያስባለሁኝ። ከፈጣሪ ጋር ያው ሰው ያስባል ፈጣሪ ያሳካላል ነው የሚባለው ስለዚህ እኔ ያስባለሁኝ፣ ፈጣሪ ደግሞ ያሳካልኛል ብዬ ያስባለሁ እና ቤተሰቦቼ ግን ዛሬ በቃ ምን እንደምላችሁ አላውቅም። በለቅሶም ብገልጽላችሁ ደስታዬን በምን እንደማውጣው ራሱ የሆነ መውጣት ብችልና ባሳያችሁ ደስ ይለኝ ነበረ። ግን ደግሞ እናንተንም ሳላመሰግን ማለፍ አልፈልግም። የምሬን ስነግራችሁ ከልቢ ማለት ነው። ጀአልልጀምርኝ እዚህ ጎርፍ ነው ማውው እንድታለቅ ሳይሆን እኔም ማልቀስም አልፈልግም። ግን ብቻ ደስ ብሎኛል ከምላችሁ በላይ ማለት ነው። ደስታህን ምንም መቆጣጠር አልቻልክም በነገራችን ላይ አረጎበዝ አረጎበዝ

እንኳን አልሳለም። እኔም ከወቀሳዳኩ ተገላገልኩ። አንተን ትኬት ያስቆረታል አንተ የነበረው ነገር እና ሁሉም ሰው ነገሮችን ባለመረዳት በተለያየ ነገሮች ሀሳቦችን እና ቃላቶችን የተሰነጠቁ ብዙ ጥፋተኛ ተደረግን እና ብዙም ጥፋተኛ ሆነን ሊሆን ይችላል። ወይስ ይቅርታ መባባሉ ለኛ ጥሩ ነው። ምንም ከይቅርታ የሚበልጥ ነገር የለም። ደግሞ ያለንበት ወቅት ደግሞ የጾም ወቅት ነው በሙስሊሞች በእኛም እምነት የጾም ወቅት ነው እና ወይ ሰዓት ከምንም ነገር በላይ ሁላቸውም ልባችን ውስጥ ያለው ነገር አንፅተን ይቅር የምንባባልበት ጊዜ ነው እና የሆነ ሰላም መሆን ምን ያህል ደስ እንደሚል አይነት ቀና ደስ ይላል በጣም በጣም ደስ የሚል ነገር ነው። እውነት ለመናገር ከማናችንም በላይ ሁለታችሁ መታረቃችሁ ደግሞ በጣም የኛን ልብ ያሳርፈዋል እና አሳርፎታልም። እውነት ለመናገር በጣም ደስተኛ ነኝ፣ ደስተኛ ነን ሁላችንም። በመጀመሪያ እንግዲህ ሀሳቡ ከዳንና ከይሳቅ በመምጣቱ ነገሮችን ቀላል እንዲሆን አድርጓል ብዬ አስባለሁ። እውነት ለመናገር ትንሽ ዳኒ አስቸጋሪ ልጅ ነው። እንዴት ብለን እንደምንችለው አላውቅም። ጋይስ እንግዲህ በጣም ደስ የሚል ነገር ነው። እናንተም የምትፈልጉት ነገር የኛን ሰላም፣ እርቅ መውረዱ ነው እና ከዚህ በኋላ ከብርሽ ጋርም ጥሩ ወንድማማቾች እንሆናለን። ጓደኝነታችንም በጣም ደስ የሚል ይሆናል። ይሳቅም ደግሞ የመጣበት አጋጣሚ በጣም ደስ የሚል ነው እና ወደዚህ ጥሩ ጓደኝነት ስለመጣ ደስ ብሎኛል። ያው ከዚህ በፊትም በነበረ ነገር ላይ በጣም ቤስት ጓደኛችን ነው። አሁን ደግሞ እንግዲህ ከና ብርሽ ጋርም ጥሩ ጓደኛ ትሆናለህ ብዬሽ ተስፋ አደርጋለሁ። ሁላችንም ደስተኛ ነን እና ደስተኛ በመሆንም ወደፊት እንቀጥላለን ብዬ አስባለሁ። አብሽ ብዙ ጥፋቶች ጠፍተዋል። ነገሩን አንስተን መወቃቀስ ሳይሆን ትናንት የነበረው ነገር ትናንትና ነበረ፣ በቃ አለፈ። ማንም ለማንም መጥፎ የሚተሳሰብ የሚገዳደል ሰው አለ ብዬ አላስብም። እና ሁላችንም ጓደኝነታችንን ብናጠነክር፣ ግንኙነታችንን ብናጠነክር ደስ ይለኛል። እንደ ሀሳብ ማለት ነው። እና በድጋቤ በጣም ደስተኛ ነኝ። በጣም ደስ ይላል። ግን የምሬን ተነግራችሁ የሆነ አይነት ስሜት እየሰማኝ ነው እና እናንተም እንደዚህ ሆናችሁ ደስተኛ በእኛ ነገር እንደዚህ ደስተኛ ስለሆናችሁ ከልብ አመሰግናለሁ። ምን አይነት ስሜት ነው የምትሰማው? ማለት የጥቁር ቀይ የምር ይሳቅ ከልብ አመሰግናለሁ። አቀልልሽ ይቁም ነገር እየወጣው ጽጌንም ዳኔንም ከልብ አመሰግናለሁ። ክበሩልኝ። ግን ደግሞ ማለት ነው ሜሪን ላምጣት ብላ ቀረች፣ ሩታ ማለት ነው። ቆየ ጠዋት ነው የወጣችሁ ዛሬ ፕሮግራሙን እየመራ ያለው ይሳቅ ስለሆነ ነው። እታ እንትን ነው ትራፊክ ይዟት ነበርና መንገድ ላይ ቀልድ ምናምን ትላለህ። ሩታም ደውላት አለውኝ ከሆነ ይዤ ትምጣ ብላው ለች ቤት ድረስ ማለት ነው። ጉዞውን ሰርጄዋለሁ ብላ ለእሷ ለመንገድ ካላት ጉጉት የተነሳ ማለት ነው። የምሬ ነው። ለምን ከሜሪ ጋር በጣም መጥፎ ግጭት ላይ ነበሩ ካየህ ማለት ነው። ሜሪ ማስቀይ የሚያታል ለእኔ ብላ እንደዚህ አድርጋ ምናምን ነገር ብላ በጣም ተሰማት። ደርሽ እኮ እንትን ሁለተኛ ፎቅ ላይ ነው የምናደርገው። ቆይ ግን ማለት ነው ችግር የለም። እና በጣም ደስ ብሎኛል ከምላችሁ በላይ ከዛ በፊት ይሆናል አይደል የማስቀየም ስሜት የተሰማት ሩታ ሜሪን ማለት ነው። እና ለእኔ ብላ ነበረ ብዙ ነገር እየለፋች የነበረው እና ዛሬ ላይ መሰረዝን መታረቂን ማወቅ አለባት ብላ ማናቸውም ገሰቴል በጠዋት ሄደችው ሜሪ ጋር ማለት ነውና። ኦኬ ኦኬ በጣም ደስ ይላል፣ በጣም ደስ ይላል። እኔ አሁን ላይ የተፈጠረ ያለው ነገር ይሄ እያሳለፍን ያለነው ሞመንት በጣም ነው ደስ ያለኝ። የሆነ ማለት የሆነ ቀን ስንገናኝ እኔ አብርሃም ሳይሆን ለጸብ እሱም ሳይሆን ለጸብ ጽጌ ብቻ የምንተያይበት መንገድ ነበር እና ዛሬ ላይ ግን የሆነ ልባችን ንጽ ሆኖ ሰላም ሆኖ ውደት ከጎን ተቀምጠች ምናምን ስትወሪ፣ እና የእሱ ደስታ የእኛ ደስታ ሲሆን የእኛ ደስታ የእሱ ደስታም ስለሚሆን በጣም በቃ ሪላክስ አድርጌያለሁ ዛሬ። በጣም ሳቄን መቆጣጠር ከብዶ ፈገግ እያልኩ ነው የማወራው

በቃ ነገሩ በረደ ማለት። ፈሯቸው ሳያቸው አራድዬ ናቸው። በጣም በጣም ይሳቅንም መለስ እያልኩት ነበር። ይቅረብ ፈረው በቃ ስንገናኝ መንገድን ቀይር ስለው ስንቀርባቸው፣ በርግጥ አያካብድም። ሲቀጥልም ደግሞ በይቅርታ ምናል እና ለዛም ይመስለኛል እንትን ያለው መጡ መሰለኝ ምንም ሩታ ዛሬ ጥፍት የለም፣ ዛሬ መጠፋጠፍ የለም፣ ዛሬ ፍቅር ነው ሩታ

ነገር ያለ ተቀጣሁ። መቼም እያበረሽ ነው የሚሆነው። በቃ አላቀው፣ እሱ ሲነግረኝ ምናም በቃ እሷ ስትመጣ በቃ አላቀው። እንዴት ብዬ እንደረዳም ተቀጣሁ። ስለዚህ ተቀጣሁ። በማይዞር በኩል ስዞር ጥፋት ነው። ችግር የለውም። እሺ ብቻ ግን ቤተሰቦች መሪያ በጣም ነው ደስ ያለኝ። በጣም በጣም በጣም ነፃ መውጣትን የመሰለ ነገር የለም። ስለዚህ አብርሽ ምንጫ የምለው ነገር ስለሌለኝም ግን በጣም ተደስቻለሁ። በጣም እንደዚህ አብረን መቀመጣችን ለኛ ትልቅ ነው ነው እንደዚህ አብረን ነበር። ደ ሜሪ አሁን እኮ አንቺ ጋ የመጣችሁ ግራ ገብቶኛል። ሳቅ ደውላል። በቃ እናንተ ግን አሁን ይሄ ሚስጥሩ ዝም ያላችሁ ወይስ አይ ይህንን ነገር እኛ አናውቅም። እሱ ነው በቴክስት ያወራል። ሁላችሁንም እጅግ ያላችሁ ዳኒም ጽግ የሚሳቅም ከልብ አመሰግናለሁ። ለእኛ መታረቅ ከፋዘር በተጨማሪ እናንተም መጀመሪያ ብዙ ለፍታችኋል። ያለ መከባበር ነው ይመስለኛል እንጂ እናንተም ብዙ ዋጋ ከፍላችኋል። ከልብ አመሰግናለሁ። ሜሪ ምናልባት ያጠፋሁት ጥፋት ካለ በጣም ሶሪ ማለት ፈልጋለሁ። ሁሉንም ቅርታ ሁሉንም ያስቀየምኩት ሁሉንም የሚያስቀየምኩት በነገራችን ላይ ነው፣ እርቅ ላይ ማለት ነው። እንትን ነው እኔ ነኝ ጥፋተኛ። ምን አለ አይደለም ማለት ሁሉም ጥሩ ይሆናል የሚለውን በራሱ አስተሳሰብ ሄዷል፣ እና ሁላችንም ጥፋተኛ ነን። ዋናው ግን ከጥፋቶች በኋላ ይሄ ቀን መምጣቱ ነው። እና ይሄ ሰው ነው ጥፋተኛ፣ ይሄ ሰው ነው ጥፋተኛ ብሎ ሁሉም ሰው መጠቆም የለበትም። ሁላችንም ዛሬ እኩል ላይን የተቀመጥ ነው እና እንደዛ መሰለኝ። ጥፋተኝነታችን ደግሞ ለራሳችን ነው ምናምን ነገ የምናስተካክለው ነው። እስካሁን የሰራነው ስህተት በቃ ውጤቱ ይሆናል። ግን አንድ ጥያቄ መጠየቅ ፈልጋለሁ፣ ሩታን ማለት ነው።

ሲሆን ፋሚሊ ቼ ያለው ነገር ይሄ ይመስላል። ሜሪ ምናልባት ሜሪ ነች ያልሰማቸው ፋዘር እዚህ ቤት ነው ያለው እና አልሄደም እና ጋሽዬ፣ የምር ጋሽዬ እዚህ ነው ያለው። አንዳንድ የሆነ ማወራቸውም ነገር አለ ብሎናል። ስለዚህ ስታየው እንዳትደነግጭ ቤት ስፈልጌ ነ ለማንኛውም አስቀድም የነገርኩሽ ከአቅሙ ነገር ሳችን በጣም ተመደብሻላ

ትልቅ ሆቴል አዘጋጅቻለሁ። ዛሬ ሁሉም አዘጋጅተዋል። አንተ መራት አዘጋጅተዋል። ሜሪም በተከታታዩ ለቀን ይሆናል። ዛሬም ነገ ምን ግን ሜሪ ምን ፈልገው ነው የምናዘው? ትልቁ ሆቴል የፈለጋችሁት ግን ምንድነው? ይሳቅን ያማከለ መሆን አለበት። ግብሻ ከአስራ ሁለት ሰዓት በኋላ ነው። ስለዚህ እንደዛ ከሆነ ሁላችንን የሚያማከለ እሱ ደግሞ አፍጥር አለበት። ለዛሬ አበቃን። ፈጣሪ መስገን የምሬ ነው። እኔ ፈጣሪ ማመስገን ፈልጋለሁ ከማንም በላይ እና ደግሞ ሁላችሁንም እናንተንም ወዲንሶቻችንን ከልብ እናመሰግናለን። ለኛ መታረቅ ሁላችሁም እጃችሁ አለበት እና በእኛ የሆነ ነገር የለም ከፈጣሪ በታች እናንተም ናችሁ የኛን ለችግር የለም ምንም ተባረክ። እግዚአብሔር ተባረክ። ምንም ችግር የለም ያጋጠማል እኮ ያጋጠምም አይደለም ሜርየ ችግር የለም ያው ያጋጠማል እንግዲህ ከተስተካከል ከታረጉ በኋላ ምን ሰላም ከወረድ በኋላ ምንም ችግር የለም። ትንሽ ብለሽኛል ያው ብታስቀይምኝ በ ሁላችሁ አስቀይማችሁ ቅርብያለሁ ከነሱ በድምር በጅምላ ነው ይቅርምላችሁ በ ሁላችሁም በቃ ሰላም ከወረደ በኋላ ያ በእናንተ ምጥረት ነው ይህ ሰላም ሊወርደቻላ ያው እንግዲህ ሳይደፈርስ አይጠራም እንደተባለ ነገር ሳይደፈርስ ማንኛውም ነገር አይጠራም ያ ደፈር ሊደፈር ለምን ደፈርሳ አይባል ለምን እንዲሆንም አይባልም ስለሚያጋጥም ነው እና ልጅነት አያያዛችሁ ሜሪዬ በጣም እኔ መወድሽ ልጄ ነሽ፣ ተባረኪ። ልጆቼ ናችሁ፣ ሁላችሁም ልጆቼ ናችሁ። እውነቴን መላ ኢትዮጵያ ልጅ የኔ ልጅ ነው፣ መላ ዓለም ልጅ የኔ ልጅ ነው። በቃ ወንድም ነው፣ እህት ነው፣ ልጅ ነው። በቃ እኔ እወዳችኋለሁ። ትንሽ ቅራ ላይ ነገር ብቻ አሁን ማውራትም አልፈልግም። በቃ መቼሉ ቀሳት አግኝቼ መቼሉ ቀሳት ማገናኘኝ እያልኩ ነበር፣ ሜሪዬ ማንም ያገናኘኝ በቃ ይሄ አንተም መቼ ለውቀሳቸው ሳቅም እንግዲህ ብለዋል። ሁላችሁም እኔ ባረካችኋለሁ፣ ሁላችሁም እወዳችኋለሁ። የልጆቼ ሰላም አውርዳችሁልኛል፣ ልጆቼ ሰላም ወርዶላቸዋል። በእውነት እግዚአብሔር እንደሚያውቅ ውስጤ እኔ ማለት ነው በጣም አሁን ማለት ነው። አሁን ሰሞኑ ስንመጣ በጣም መጨረሻ ከስታም ነበር ከስታም ነበር ግን ወፈርኩኝ በቃ በቃ ደስ አለኝ። ውስጤ በዚህ ሁለት ቀን ከትላት ጀምሮ በቃ ውስጤ ደስ አለኝ። አስተታረፍ በቃ ተስማማኝ። በቃ ሌላ የምበላው ምግብ ቤት ላይ ሆኜ ማለት ነው የምበላው ምግብ የለም። ሞባይል ዝም ብሎ በቃ እንዲዛለው እንጂ በቃ አሳቢ ወደዚህ ነው? አሳቢ ወደ መቼ ነው? ምን ይለቀቃል? ምንድን ነው የሚለቁት? ሰላም ሊያወርዱ ነው። ዛሬ ያስታርቃሉ። ግን ማስታረቅ ነገር ትንሽ ከመጣ ማስታረቅ አቅታችኋል። አታስታርቁም ማለት ነው። እንዲህ አይደለማ። ቦታ ቦታ ስላለው አታውቁትም። ልጆች ናቸው እናንተ። ማስታረቅ ቦታ አታውቁት። ታርጌት መታችሁ ማስታረቅ በቃ ልድናችሁ ይ ላይገባችሁ ይችላል። በዚህ አልፈርድባችሁም። እኔ ይኸውን መጣሁላችሁ አስተካክያ ያለሁ ከእግዚአብሔር ጋር እግዚአብሔር ነው አስተካክለው ባይዘውን አይደሁ ሊያስተካክለ ለ እግዚአብሔር ልጆቼ፣ እሺ ብለውኛል። ሁሉም እሺ ያሉኝ፣ ሁሉም ባርካችኋለሁ። እግዚአብሔር አምላክ በበለጠ ይባርካችሁ፣ ለዓለም ትረፉ። በቃ ሁለተኛ ግን አበክሬም ነግራችሁ ይሄ ከሆዴ ነው እኔ የምናገረው። እግዚአብሔር አሁን አዲስ አበባ ሰፈሩ አውቄዋለሁ፣ ሰፈሩን በእያንዳንዳቸው ቤት አሁን መዳሰስ ጀምራለሁ። ሜርዬ አንቺ ቤት የት አለ ቤታችሁ? የዳኒ ፅጌ ቤት የት አለ? ኢሳቅ ቤት የት አሁን መዳሰስ ልጀምር። እስከዛ ጀምር፣ ለእኔም ችግር ይፈጠር አንኳኳለ፣ በቃ አንቺ ላይ ችግር ይፈጠር አብርሃም፣ ዳኒ ላይ፣ ፅጌ ላይ ኢሳቅ በቃ በጥቅሉ አንድ ችግር የፈጠራውን በቃ ውፍዬ ብላችሁ ስራት ደስ ብሎኛል። ደስ ይበላችሁ። ብዙ ወቅሰሻለሁ ብዬ ነበር።